አዲስ ብርጭቆ ከኩሽና አመጣለሁ ብሎ ብርጭቆውን ይዞት ሄደ። ከዚያም አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የእምራቱን ሳሊ ቻናል ውድ ቤተሰቦች እንደዚሁም ይህንም ቪዲዮ የምትከታተሉ ውድ እህቶች ሰላም በያላችሁበት፣ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ውድ እህቶች ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እየጋበዝኩኝ የዚህ ቻናል ቤተሰቦች ሰዎች ደግሞ የምንለቃቸውን ትምህርቶች ሌሎች ዘንድ እንዲደርስ ሸር በማድረግ አበርታቱን። ላይክ፣ ሰብስክራይብ፣ ሸር በማድረግ አብራችሁን ሆኑ እያልኩኝ ለዛሬ አጠር መጠን ያለች የወንድምነት ጥግን የምታሳይ የፍቅር መግለጫ አጠር ያለች ታሪክ ይዤላችሁ መጥቻለኝ። አብራችሁን ሆኑ። የወንድምነት ጥግ አንድ ሴት እንዴት ትላለች። ቤቴን አጥራርቼ ካስተካከልኩኝ በኋላ ወንድሜ ደወለ። ከዚያም ሰላምታ ከተለዋወጥን በኋላ ወንድሜ እንዲህ አለኝ፣ ዛሬ ከባለቤቴ ጋር ልንጠይቅሽ እንመጣለን አለኝ። እኔም እሺ ካልኩኝ በኋላ የሆነ ነገር ለማዘጋጀት ወደ ኩሽና ገባው። ነገር ግን ኩሽና እንደገባሁኝ ለእንግዶቹ የማዘጋጀውን ነገር ለማግኘት አልቻልኩም። ለመስተንግዶ የሚሆን ምንም ነገር አላገኘሁም። አንድ ነገር ግን ላቀርብላቸው ብፈልግም ላገኝ ስላልቻልኩኝ ምንም ማድረግ አልቻልኩም። ከዚያም በኋላ ዘወር ስል ጥቂት ብርቱካን ጥቂት ብርቱካን ብቻ አገኘው። እናም ያለኝ አማራጭ እሱን ማዘጋጀት ስለሆነ ወደ አሁኑ ሁለት ብርጭቆ ቀዝቃዛ ጭማቂ አዘጋጀው። ወንድሜ ደውሎ እንደነገረኝ ወንድሜና ባለቤቱ ስለሆኑ የሚመጡት ለሁለቱ ብቻ፣ ያው ሁለት ብርጭቆ የብርቱካን ጭማቂ አዘጋጅቼ በመጠበቅ ላይ ሳለው ወንድሜ በሩን ከፍቶ ገባ። ከዛ በኋላ ግን የማይሆን ማመን ያቃተኝ ለመጀመሪያ ጊዜ እየጎበኘችን ያለችው የወንድሜ የሚስቱ እናት ከሳቸው ጋር አብራ ነበረች። በጣም ደነገጥኩኝ። የመገባበትን ሁሉ አጠሁኝ። ነገር ግን ምንም ማድረግ አልቻልኩኝም። ከዛም ወደ ውስጥ እንዲገቡ ጋበዝኳቸው። ከገቡ በኋላም ያዘጋጀውትን ሁለት ብርጭቆ አምጥቼ ለሚስቱና ለእናትየዋ አቀረብኩላቸው። ከዛም ሌላ አንድ ብርጭቆ ውሃ በመሙላት አመጣውኝ። ከዛም በኋላ ለወንድሜ ሰጠውት። ከዛም ለወንድሜ እንዲህ አልኩት፣ ሰበናብ እንደምትወድ አውቃለሁ አልኩት። ትንሽ ቀመስ አደረገና ውሃ መሆኑን አወቀ። ከዛም እናትየዋ እንዲህ አለች፣ እኔ ሰበናብ ነው የምፈልገው፣ ለሆዴ ይመችኛል፣ ስጠኝ አለችው። ግራ ገባኝ። የበለጠ ደነገጥኩኝ። ምገባበት ሁሉ አጣሁ። ከዛም ወንድሜ እንዲህ አለ የኔን ጭንቀትና መረበሽም የተረዳ ስለሆነ እንዲህ በማለት ከዛ መከራና ጭንቀት አዳነኝ። ሌላ አዲስ ብርጭቆ ከኩሽና ላምጣ ብሎ የያዘውን የብርጭቆ ውሃ ይዞት ወደ ኩሽና ሄደ። ከዚያም የጠርሙሱን መሰበር ድምፅ አሰማ። ከዚያም የጠርሙስ መሰበር ድምፅ አሰማ። እናም ተመልሶ መጥቶ አማቱን እንዲህ አላቸው፣ የሚያሳዝነው ከኔ ወርቆ ብርጭቆ ተሰበረ አላቸው ግን ምንም አይደለም፣ ሌላ ላመጣልሽ ወደ ግሮሰሪ ሄዳለሁ አላቸው። አማትየዋም አይ አይ አያስፈልግም አለች። ከዛም በኋላ ትንሽ ከቆዩ ካወጉኝ በኋላ ተሰናብቶኝ ወደ ቤታቸው ሊሄዱ ተነሱ። ወንድሜም ከኋላ ቅረት በማለት አቅፎ ተሰናበተኝና በእጄ ገንዘብ አስጨበጠኝ። እናም እንዲህ አለኝ ከኩሽናው ሰበናውን ማጽዳት በማጽዳት እንዳትረሺ፣ ምክንያቱም ጉንዳኖች እንዳያመጣ ብሎ በፈገግታና በፍቅር ተሰናበተኝ። ራስሽን ተንከባከቢ አለኝ። በዚህ መንገድ ወንድሜ ጭንቀቴንና ጉርለቴን ሸፈነልኝ፣ ስሜቴንም ጠበቀልኝ። ወንድምነት እንዲህ መሆን አለበት ይላል። እንግዲህ ታሪኩ እኔ ሳነበው እጅግ በጣም ስለመሰጠኝና በጣም አስተማሪ ነው። አሁን እኛ ብዙዎቻችን ከወንድሞቻችን ጋር ከወንድሞቻችን ባለቤቶች ጋር ምን ያክል ቅርርብነት ነው ያለን? በእርግጠኝነት እዚህ ስደት ላይ የምንገኝ እህቶች ወንድሞቻችን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ነገር ግን እነሱ የእነሱ ምላሽስ እንዴት ነው? ምን ይመስላል? ለማንኛውም እኔ ወንድሞችን በጣም ወዳቸዋለሁ አከብራቸዋለሁ። የተመቻችሁን ላይክ አድርጉ። የወንድሞቻችሁ ወዳጅ የሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ዘንድ አድርሱት ማለት ነው። ምክንያቱም አስተማሪ ነው። ምክንያቱም በዚህ ሰዓት አሁን ወንድሟ ያለችበትን ነገር ተረድቶ ከዚህ ምንም ቢሆን አማት ሲባል ከባድ ነው ክብሩና በዛ ሰዓት ላይ ከዛ ከውርደትና ከመከራ ይሸፈንላት ውድ ወንድሟ ነው ማለት ነው የወንድምንጥግ ይባላል። ይሄ ነው የዛሬው መልእክት፣ ይህን ይመስላል። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ